ሰላም ለእናንተ ሆን የተወደዳችሁ የእግዚአብሔርን ቃል አብረን ለመከፋፈል ዛሬ እንደሌላው ጊዜ አብረን ተገናኝተናል። የእግዚአብሔርን ቃል ዛሬ የምንከፋፈለው ከዮሴፍ ሕይወት ውስጥ ነው። የዮሴፍን ሕይወት ብዙዎቻችን እናቀዋለን። ያለፍበትን መንገድ እናቃለን። የከፈለውን ዋጋ እናቃለን። እግዚአብሔር ደግሞ ምን ያህል እንደረዳው እንደተጠነቀቀለት፣ እናውቃለን የእግዚአብሔር ምህረት እንዴት እንደሚያስጥል፣ የእግዚአብሔር ምህረት እንዴት እንደሚጠብቅ፣ የእግዚአብሔር ምህረት እንዴት እንደሚያቆም የዮሴፍን ህይወት ምሳሌ አድርገን ማንሳት እንችላለን። እርግጥ የእግዚአብሔር ቃል የእግዚአብሔር ምህረት በመተረክ የተሞላ ነው። የእግዚአብሔር ቃል የእግዚአብሔር ምህረት በመግለጥ የተሞላ ነው። መጽሐፍ ቅዱስ ውስጥ የምናነባቸው ሰዎች ሁሉ ምህረት የገነነላቸው፣ ምህረት የተገለጠባቸው፣ ምህረት ያቆማቸው፣ ምህረት የረዳቸው ሰዎች ናቸው። ምሳሌ አድርገን ዛሬ ዮሴፍን ለአብነት ያህል እንጥቀስ እንጂ በጣም ብዙዎቹ በሚባል ደረጃ ሁሉም በሚባል ደረጃ የእግዚአብሔር ምህረት የገነነላቸው ደግሞ የእግዚአብሔር ምህረት የተገለጠባቸው ሰዎች ነበሩ። ዮሴፍ በአንድ አጋጣሚ የእግዚአብሔር ቃል እንደሚነግረን እስር ቤት የወረደበት እስር ቤት የገባበት ስለ ጽድቅ ዋጋ ከፍሎ ነገር ግን ጥፋተኛ ሆኖ ተቆጥሮ ወደ እስር ቤት የወረደ ሰው ሆኖ ይታያል። ስለዚህ አስቀድሞ በታማኝነት ሲያገለግል የነበረበት ቤት ውስጥ በዝሙት ወንጀል ተከሰሰ። ሚስትየው አብራ እንተኛ የሚለውን ጥያቄ ስታቀርብለት አልፈልግም ብሎ በመሸሹ ስሙን አጥፍታ ወደ እስር ቤት እንዲወርድ አደረገችው ይሁንና እግዚአብሔር ከእርሱ ጋር ነበረ ይልና የእግዚአብሔር ቃል ከዛም ምህረትንም አገነነለት ይላል በአዲሱ መደበኛ ትርጉም ምዕራፍ 39 ቁጥር 21 ላይ የእግዚአብሔር ቃል እንደዚህ ይላል ይሁን እንጂ ዮሴፍ እዚያ እስር ቤት ባለበት ጊዜ ሁሉ እግዚአብሔር ከእርሱ ጋር ነበረ ቸርነቱንም አበዛለት በበኔ አዛዥም ዘንድ ሞገስን ሰጠው ብሎ የእግዚአብሔር ቃል ይነግርናል ይሄ ሰው እንደምናነበው እንዳየ ነው በጥፋቱ አይደለም እስር ቤት የገባው፣ በሐሰት ተወንጅሎ ነው እስር ቤት የገባው። ባጠፋው ጥፋት ምክንያት አይደለም እስር ቤት የገባው፣ ግን አጥፍታል ተብሎ ስሙ በሐሰት ተነስቶ ነው እስር ቤት የገባው። ይሄ እስር ቤት የገባው ሰው እግዚአብሔር ከእርሱ ጋር ነበረ፣ ምህረትንም አገነነለት ነው የሚለው መጽሐፍ ቅዱስ። አዲሱ መደበኛ ትርጉም ቸርነትንም አበዛለት እያለ ነው እግዚአብሔር ቃል የሚነገርን። ከዛ በወኒ አዛዡን ፊት ሞገስን ሰጠው። ለምንድን ነው እግዚአብሔር ለዚህ ሰው ምህረትን ያበዛው ሲባል መንገዱ የጽድቅ ነበረ። እንደተባለው በዮሴፍ ሕይወት ውስጥ እግዚአብሔር በሚያየው ደረጃ የጥፋትን መንገድ አልሄደም፣ የኃጢአትን መንገድ አልሄደም። በዛ በታማኝነት ሲያገለግልበት የነበረው ቤት ውስጥ አዛዥንና የሾመውን ሰውዬ ለመበደል እንደተባለው በጥፋት መንገድ ውስጥ አልሄደም። ስለዚህም በሐሰት ተወንጀሎ እስር ቤት ሲገባ እግዚአብሔር ምህረትን አገነንለት። ይሄ የእግዚአብሔር ምህረት በዮሴፍ ህይወት ውስጥ ሞገስ ሆኖ ነው የተገለጠው። ሞገስን በማን ፊት ሰጠው? በወህኒ አዛዡ ፊት ሞገስን ሰጠው። እግዚአብሔር ብቻ ነው ይህንን ማድረግ የሚችለው። በሐሰት የተወንጀለው የተወነጀለበትም ወንጀል ዝሙት ነው፣ ኃጢአት ነው፣ አለመታመን ነው ግን እግዚአብሔር ሞገስን ሰጠ። እግዚአብሔር ተቀባይነትን ሰጠ። እግዚአብሔር አምላክ እውነተኛ ፈራጅ ነው። ጻድቅ ፈራጅ ነው። ሰው እንደሚያይ አይፈርድም። ሰው እንደሚሰማ አይደለም የሚሰማው። እግዚአብሔር ሰው እንደሚያይ አይደለም የሚያዩ። ስለዚህም ፍርዱ ጽድቅ ነው። ፍርዱ በጽድቅ የተሞላ ነው። ስለዚህም በዮሴፍ ህይወት ላይ ምህረትን አበዛ። ይሄ የእግዚአብሔር ምህረት የእግዚአብሔር ሞገስ ሆኖ በዮሴፍ ህይወት ላይ ተገለጠ። እንግዲህ ዮሴፍ ይህን ሞገስ ከየት አመጣው ብለን ብንል የእግዚአብሔር ቃል ነው የሚነግረን፣ ምህረትን አበዛለት ብሎ ነው የሚነግረን። ስለዚህ የእግዚአብሔር ምህረት በዮሴፍ ህይወት ውስጥ ሞገስ ሆኖ ተገለጠ። የእግዚአብሔር ምህረት በዮሴፍ ህይወት ውስጥ ተቀባይነት ተሰሚነት ሆኖ ተገለጠ። ወዳጆቼ እግዚአብሔር ዮሴፍን አልጣለውም፣ ይልቁኑ ምህረት አበዛለት። እግዚአብሔር ዮሴፍን አልተወውም፣ ይልቁኑ ምህረትን አገነነለት። ሞገስ የማይገባው ሰው ተደርጎ ተቆጥሮ ሊሆን ይችላል። ሞገስ የማይገባው ሰው ተደርጎ ታስበው ሊሆን ይችላል። ሞገስ የማይገባው ነው ተብሎም እስር ቤት ውስጥ ተበርብሮ ሊሆን ይችላል። ይሁንና እግዚአብሔር ምህረትን አገነነለት። ስለዚህም ዛሬ አንድ ነገር ከዮሴፍ ህይወት እንማር። ምናልባትም እግዚአብሔርን ታምነን እግዚአብሔርን ሰምተን እግዚአብሔርን ታዘን በእግዚአብሔር መንገድ ውስጥ እየሄድን ያለን ሰዎች አሁንም መታመኛችን የእግዚአብሔር ምህረት ይሆናል። ለምን? የእግዚአብሔር ምህረት የማስቀጠል አቅም አለ። የእግዚአብሔር ምህረት ሞገስ የመሆን አቅም አለ። የእግዚአብሔር ምህረት ብርታት የመሆን አቅም አለ። አንዳንድ ጊዜ ሰዎች ያልተገባ ፍርድ ተፈርዶባቸው ሊሆን ይችላል። አንዳንድ ጊዜ ሰዎች ያልተገባ መታወቂያ ተሰጥቷቸው ሊሆን ይችላል። አንዳንድ ጊዜ ሰዎች ያልተገባ ስም ተሰጥቷቸው ሊሆን ይችላል። ይሁንና እግዚአብሔር በነዛ ሰዎች ላይ ምህረቱን ካገነነ እንደገና መነሳት ይችላሉ። እግዚአብሔር ላልተገባቸው ሰዎች ብቻ አይደለም። በኃጢአትስ ወድቀን ቢሆን ጠፍተንስ ቢሆን በጨለማ እየተመላለንስ ቢሆን ደግሞ በጥፋት ጎዳና ፈቅደን እናስበን ገብተንስ ቢሆን እግዚአብሔር ምህረትን ሲያገኝ ይቅርታን ይሰጠናል። እንደገና ሊያነሳን እድል ይሰጠናል። ወዳጆች የእግዚአብሔር ምህረት ከህይወት ይሻላል። ምን ማለት ነው? የእግዚአብሔር ምህረት በህይወት ከመኖር ይሻላል። የእግዚአብሔር ምህረት ለዘለዓለም ህይወት እንኳን ሞገስና አቅም መሆን ይችላል። አያችሁ፣ በእግዚአብሔር ምህረት ላይ ተስፋ አይቆረጥም። በእግዚአብሔር ምህረት ውስጥ የእንደገና እድል አለን። ዮሴፍ ያልተገባ ስም ሲሰጠው የእግዚአብሔር ምህረት ግን የመንገዱን ፍሬ ወይም የጽድቅን ፍሬ ሞገስን በህይወቱ ላይ ያደረገ። ዛሬም አንድ ነገር ላይ እንደገፍ፣ የእግዚአብሔር ምህረት ላይ እንደገፍ። የእግዚአብሔር የምህረቱ ብልጥግና በእኛ ህይወት ውስጥ ያለውን የእግዚአብሔርን አጀንዳ ማስቀጠል ይችላል። ያልተገባ ቦታ ላይ ገብተን ሊሆን ይችላል። በዚያ ያልተገባ ቦታ ላይ ግን የእግዚአብሔር ምህረት ሞገስ መሆን ይችላል። ምህረት ሰው ሲገንለት ህይወት ይቀለዋል። ምህረት ሰው ሲገንለት እንደገና መነሳትና መቆም ይችላል። ምህረት የገንንላቸው ሰዎች እግዚአብሔር እንደገና ዕድል ሰጥቷቸዋል። ምህረት እንደገና የገንንላቸው ሰዎች የእግዚአብሔር ሞገስ ብርታት ሆኖ አስቀጥሏቸዋል። ጳውሎስ እንደዚህ ብሎ ተናግሯል በኤፌሶን መጽሐፍ ምዕራፍ 2 ቁጥር 4 ላይ በምህረቱ ባለጠጋ ስለሆነ እግዚአብሔር ከክርስቶስ ኢየሱስ ጋር ህይወትን ሰጠ። የእግዚአብሔር ምህረት ያለ ስም ስም የተሰጠውን በሞገስ ያስቀጥላል። የእግዚአብሔር ምህረት የወደቀውን ደግሞ ማንሳት ይችላል። የእግዚአብሔር ምህረት እንደገና እድል መስጠት ይችላል። የእግዚአብሔር ምህረት ህይወትን መስጠት ይችላል። የእግዚአብሔር ምህረት ላይ የተደገፈ ሰው መቀጠል ይችላል። ብቃታችን ላይ አንታመን፣ ጉልበታችን ላይ አንታመን፣ ችሎታችን ላይ አንታመን፣ ትናንት ያደረግናቸው ነገሮች ላይ አንታመን። እግዚአብሔር እኛን ሊያስቀጥል ሲል የሚሰጠን ምህረት ይባላል። ሰላማችሁ ይብዛ። ተከናወን።